በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር አምላክ በወደደና በፈቀደ የምናገረውን ቃላቶች እሱ ይግለጥልኝ። ተናግሬም አላውቅም፣ ግን የተሰማኝን ተቃውሞዬን ለማሳወቅ ነው ማለት ነው እና እና አቡነ ሳሬዎስ የዛሬ ሁለት ዓመት ነው ከንድ ዓመት ብቻ የኦሮሚያ ቤተ ክህነት እናቋቁማለን ብለው ስንት ምእመናንን ስንት ደም ያፈሰሱ ሰዎች ስለ ኦርቶዶክስ ሃይማኖት ተቆርቆሮ ሳይሆን የፖለቲካ ርዕዮተ ዓለም ለማስ ለማስተላለፍ የፈለጉ ብሄርን ከብሄር ለመለየት ስንት ነገር ሲጥሩ የነበሩ ስለ ሃይማኖት ሳይሆን ስለ ብሔርና ስለ ፖለቲካ ሲያራምዱ የነበሩ ስንት ህጻናቶችንና ምእመናኑን ስንቶቹን ደም ያፈሰሱ እነሱ በመሾማቸው ተቃውሞ ለማሰማት ነው። ስንት የተማሩ ስንት ነገር የሚያውቁ ስለ ሃይማኖት እንጂ ስለ ብሔር የማያወሩ ኦርቶዶክስ ብሔር የላትም ብለው ሃይማኖታቸውን ፈጣሪን የሚያስቡ ስንት አሉ። አባቶች፣ ሰው አልጠፋም። ይሄ ለኦርቶዶክስ ታስቦ ሳይሆን መንግስትም ሆነ ምን የራሱን እንትን ለማራመድ እንዲመቸው ስንታ ስንት ጊዜ ሲጥሩ ሲለፉ የነበሩትን ዛሬ በማሳካታቸው ተደስተዋል እና ለኦርቶዶክስ ሊመሩ ወይስ ምን ሊያደርጉ ነው? እነዚህ ሃይማኖት ቢኖራቸው ኑሮ ቤተ ክርስቲያንን ባላራከሷት ነበረ። ቤተ ክርስቲያንን በጫማቸው ገብተው የሰው ደም ባላፈሰሱ ቤተክርስቲያንም ባላቃጠሩ ነበረ ስለ እግዚአብሔር የሚቆረቆር እግዚአብሔርን ቃል የሚያውቁ ቢሆኑ ማለት ነው እነሱ ግን ይህ አይደለም አላማቸው የፖለቲካ አላማ ያላቸው አንግበው የሚዞሩ እንጂ ስለ ሃይማኖት ስለ አንዲት ኦርቶዶክስ ተዋህዶ ሃይማኖት ምንም ግዴታ የሌላቸው ግድ የማይሰጣቸው ስለ ሰው ልጅ ነፍስ ምንም ነገር እረራ የሌላቸው እንዴት ነው ኦርቶዶክስን ሊመሩ? እንዴት ነው ጳጳስ ተብለው አቡነ አብርሃም በተቀመጡበት ወንበር አንደበተ ርቱዕ ብሔር የማይለዩ ሰውን በሃይማኖቱ በኦርቶዶክስነቱ ነው እንጂ በምንም የማይለዩ አቡነ አብርሃም ተነስተው ደም አፍሳሹ የሰው ደም የሚያፈሱት አቡነ ሳሬዎስ ተብለው የሚቀመጡት። ኦርቶዶክስ የላትም። ኦርቶዶክስ የተማሩ አባቶች የለዋትም። አቡነ ሳሪዎስ ብቻ ናቸው የተማሩት። በጣም ያሳዝናል። ኦርቶዶክስ ሰው የላትም። አባቶች ተሸንፋችሁ ነው አቅቷችሁ ነው? እንዴት ረሳችሁ? ያን ሁሉ ህዝብ ያስጨረሱ አቡነ ሳሪዎስ እንዴት ኦርቶዶክስን ሊመሩ ኦርቶዶክስን ይመጣሉ ተወግዘው ስማቸው ይቀየር ብለው ብላችሁ፣ እንከታተላለን እኮ እንሰማለን እኮ ስንት ነገር ተደርግ ተብለው ምንም ነገር ሳይሆኑ ጭራሽ እድገት ትሰጣችኋላችሁ? ጭራሽ ያድጋሉ። ጭራሽ ምሯቸው፣ ጎሽ! ላደረጋችሁት፣ ላጠፋችሁት፣ ለጠፋችሁት ነፍስ፣ ላፈሰሳችሁት ደም ሽልማት እድገት ትሰጣችኋል ብላችሁ ከፍ አደረጋቸዋቸው። ኦርቶዶክስ ለምን ሰው የላትም እንዴ? የተማረ አባት የላትም እንዴ? ግን እግዚአብሔር የተገያል እንጂ ይፈርዳለሁ፣ ይፈርዳል። በደንብ በጨቀየ እጃቸው ኦርቶዶክስ ተዋህዶን እየመራት አይኖሩ ቀናለሁ፣ ይፈርድባቸዋል።